ስህተት ሲኖር እኔ መጅሊሶችን እናገራለሁ። ዛሬም ነገር ከነጎዳም ሀቅን ግን ሲነገር አይ እንዲያደል ሙጃመላ አያስፈልግም። ሮንግ ሮንግ ነው፣ ራይት ራይት ነው። በነፍስህም ላይ ብትሆን በሀቅ መስክር ነው የተባለው። ጉሩፕ ተይዞ ሁሌ ጉሩፔ ብቻ ነው ትክክል አይባልም። ትክክልን ትክክል ትክክል ያን አለም መጅሊሱ የቻለውን አቋቋመ አቋቋመና፣ ሊልክሲ አይ ተባለ። ለምን ረብሻ እንዳይፈጠር የራሳቸው ያቋቋሙት ኮሚቴ አለ። ኦኬ የራሳቸው ጉዳዩን የሚያስፈጽም ያዘጋጁት አለ። መርሃባ ባሉ አልገቡም እዛ ነገር ውስጥ ማለት ነው። ሄዱ እሺ ርባ ከሐጂሙ ሳኒ ጋር ረሒማሁላሁ ተዓላ ን አላህ የርሓማቸው ሐጂ ሳኒ ትልቅ አሊም ናቸው። ከሳቸው ጋር የእሳቸው መቃብር በጣም ርቀት ላይ ስለሆነ ሌላም ደግሞ ሁለት አዘጋጅተው ያዘጋጁትንም አይ ወስያ ስላለ በወስያው መልኩ ነው የሚቀበሩት ሲባል መርሀባ ብለው እጃቸውን አነሱ። ለምን አንድ ነገር ከመጣ እኔ ያልኩት ይሁን እኔ ያልኩት ይሁን ድብድብ ይመጣል፣ ከዛ ረብሻ ይመጣል። አይ ረብሻ አያስፈልግም ተብለው መርሀባ አሉ። ይሄ ሀቅና ሀቅ ነው። መጅሊሶች ውስጥ ያሉ የታጣሉበት ነገር ሊኖር ይችላል። ማንም ሰው ግን በሞተ ሰው ጨካኝ ነው ብላችሁ እንዳታስቡ። ሀጂ ሙፍቲ ሀጂ ሱልጣን እያለቀሱ ነበረ ለእናንተ ተብሎ ለእኛ ተብሎ አይደለም። ስላለቀሱም የሚጨምሩት ነገር የለም፣ ስላላለቀሱም የሚያጎሉን ነገር የለም። ግን ቀልብ ያዝናል። ዓይን ያነባል ወንድማቸው ናቸው የሄዱት። ራሳቸውን የሚሰማቸው ብዙ ነገር ሊኖር ይችላል። እዛ ውስጥ አንገባም። እኛ የቀልብን አዋቂ አይደለንም። ሁላችንም እኮ የምንናገረው ዓይናችን ባየው ነው። እነሱ ላይ ስህተቶችን ዛሬም ነገም እንጠይቃለን። እነሱ ላይ ግን የማይሆን ታፔላ መለጠፍ አማመላህ ያስጠይቀናል። ሮንግ እንደ ሮንግነቱ መናገር አለብን ቦታ ላይ ተቀመጡ። በአይናችሁ ያያችኋቸው ፎቶዎች አሉ። በአይናችሁ በአይን ያየን አይክድም። ኦኬ ሮንግን ለመናገር ራይትን መደበቅ አያስፈልግም። ስህተቶችን ለማረም ትክክለኛ ነገሮችን ግን ትክክል ማለት ማቆም የለብን ስህተት ለብቻው የምንናገረው ሀቅ የሆነውን ደግሞ እንናገራለን። መጅሊስ ላይ ያሉ ዑለማዎቻችን እናከብራቸዋለን። ስህተታቸውን ለመናገር መናቅ አያስፈልግም ያደረጉትን ሐቅ ደግሞ መካድ አያስፈልግም። ሄደዋል፣ ወንድማቸው ናቸው። መቀያየም ሊኖር ይችላል፣ ችግሮች ሊኖር ይችላሉ። ሄደዋል። የተቀበሏቸውን ተቀበሏቸው፣ ያስገቧቸውን አስገቧቸው። ጀናዛ ላይ እንኳን እኮ የማይሆን ነገር የሚፈጠር ሰው ብዙ ሰው አለ፣ አይደለም አዝነው፣ ወንድማቸው ናቸው። ወደ አኼራ የሄዱት ላ ኢላሃ ኢላላህ ብለዋል። እኔ በጣም ቀጠን የሚያደርገኝ ይሄ ቲክቶክ እንዲመጫን ቀላል ሆኗል። የሚናገሩት ንግግር አንዱን ደገፍኩ ብለው እርስ በርስ ሙስሊሙን የሚያባላ ሰላም የሚፈጥር ንግግር መናገር ካልቻላችሁ ዝም በሉ። መጅሊሶች ከሌላው ጋር ተሳስረው መስራት ያለባቸው የሌላውን መብት የክርስቲያንን መብት እንዳከበሩ ሙስሊሙን በልዩነቱ ላይ መከባበር አለበት። ይሄንም ማወቅ በጣም ያስፈልጋል። እኔ ያልኩ ብቻ ካልሆነ ተብሎ መገነጣጠልን የሰለቸን ያስጠላል። ሙስሊሙ ኢትዮጵያ ላይ ያለው እርስ በእርስ ተዛዝኖ ለሌላ አዛኝ ነው መሆን ያለበት። እርስ በእርሱ ካልተዛዘነ፣ እርስ በእርሱ ካልተከባበረ፣ እርስ በእርሱ ካልተረዳደ እንዴት ነው ለሌላው የሚረዳው ይመስላል? ይሄ ለራሳችሁ አይመስልም። ልዩነት የለም እያልኩ አይደለም። በልዩነታቸው መሀል ላይ ግን ሙስሊሙ መከባበር አለበት። ራሱን አክብሮ ነው ሰውን የሚያከብረው። ይሄ ሀቅ ነው ይመራችኋል አንዳንዶቻችሁ ለምን እናንተ ያላችሁት ብቻ እንዲሆን ትፈልጋላችሁ የለም እዚህ ምድር ላይ እኔ ያልኩት ብቻ ይሁን ብሎ መኖር የለም አላሁ ረቡ ልዕዛ ያለው እንኳን እየተደረገ አይደለም ያለው የሰማይ የምድር ባለቤት እሱ የፈጠረን መሬት ላይ እየኖርን እሱ የሚያስተነፍሰንን ንፋስ እየተነፈስን እሱ ባወረደው ዝናብ እየተመገብን እሱ ያለውን እንኳን የሰው ልጅ እያደረገ አይደለም ያለው መጅሊስ አመራር ላይ ተቀምጧል። በተቀመጠበት አመራር ላይ በየቦታው ላይ መስጊዱ ላይ ያሉትን ሰዎች ባሉበት ሁኔታ በሰላማዊ እንዲጓዙ ማድረግ ግዴታው ነው። ስህተቶችን ዝም አንለም። ዛሬም ነገም ከነጎዳም ስህተቶችን እናርማለን። ስለዚህ መጅሊስ አቅሙ የሚችለውን አድርጓል። አሁንም ታዚያን እየሄዱ ነው ያሉት፣ ወንድማቸው ናቸው። ላይቀበሏቸው ይችላሉ፣ ላያስተናግዷቸው ይችላሉ። እነሱም የተናደዱበት ነገር ሊኖር ይችላል። ይሄንን ማስማማት ነው እንጂ እኛ ያለብን እንደ ሶሻል ሚዲያ እንደ ዑለማዎች፣ እዛኛው ውስጥ እኮ ብዙ ዑለማዎች አሉ። እዚህኛው ላይ ብዙ ዑለማዎች እንዳሉ ሁሉ ማለት ትልቅ አሊሞች ያሉበት እኮ ነው። አሊሞችን በሙሉ ወስዶ ጋርቤጅ ውስጥ መክታት ከየት የተማራችሁት ዕልም ነው? ያን ሁላ ነገር በሙሉ ሲያደርጉት የነበረውን አቆሸሻችሁ፣ ወታችሁ ቁጭ አረጋችሁ ሰዎች ያላችሁ ሁለተኛ። ስለዚህ መጅሊስ አቅሙ የቻለውን ያህል በሚችለው ነገር ሄዷል። የተቀበሏቸው አሉ፣ ያልተቀበሏቸው አሉ። ለምን አልተቀበላቸውም ብለን አካኪ ዘራፍ አንለም። ለምን ሌላ ችግሮች ስላሉ እነሱ መፍትሄ እንዲያደርጉና ሰላም እንዲፈጥሩ ነው የምንፈልገው። በልዩነታቸው ላይ ተከባብረው ተዛዝነው እንዲኖሩ ነው የምንፈልገው። ለአገርም፣ ለሕዝብም፣ ለሙስሊሙም ለነን ሙስሊሙም አላሁ ረቡል ዒዛ ልዩነት አይኖራችሁም አላለም። ምንድን ነው ያለው? ያስቀደመው ሱብሓነሁ ወተዓላ መከባበር። የሰውን ልጅ አክብሮ የፈጠርኩት ነው ያለው። ሙስሊም ለሌላውም ሰላም የሚሰጥ ነው መሆን ያለበት። ስለዚህ መጅሊሶች በዚህ ይሄ ሆነ ያደረጉ ተብሎ የሚባለው ነገር የለም። አቅማቸው የሚችለውን ተዘጋጅቶ በሄዱበት አካሄድ። ሁለተኛ ኑዛዜውን በተመለከተ በእስልምና አስተምህሮ ልብ ብላችሁ ስሆኝ ቁርአን ላይ አላሁ ረቡልዕዛ የሰማይ የምድር ባለቤት የፈለጋችሁትን አንዳንዶቻችሁ ብትሳደቡ፣ አላህ ምስክሬ ነው። አሁንም እየጻፋችሁም ያላችሁ ለአላህ ብዬ አፉ ብያችኋለሁ። እናንተ ምንም ልታረጉኝ አትችሉም። አላህ ነው ስብሃነሁ ተዓላ እኔ ላይ የሚፈርደው ለአላህ ብዬ ወዳችኋለሁ። ለምን እኔ ሰላም አገኛለሁ። ሰውየው የጀነት መሆኑን ረሱል ዓለይሂ ሰላቱ ወሰላም ሶስት ቀን ሲመሰክሩለት ምንም አድርጎ አይደለም። የታዘዘውን ይሰራ፣ ተከለከለውን ይከለከላል። ማታ ማታ ሊተኛ ሲል አላህ እየበደሉኝም በሙሉ ለአንተ ብዬ አፉ ብያቸዋለሁ እያለ ነው የሚተኛው

ለእሳቸው እኛ የሚጠቅም ነገር የምናደርገው ዱዓ ነው። የምናደርግላቸው ዱዓ አላህዬ ረቡል ዒዛ ከሞቀረቢን እንዲያረጋቸው ማለት ነው። ዝም ብለው ቆይተው ማለት ነው፣ ቪዲዮ አልሰሩም እንዳይባሉ የሚመስልባቸው ሰዎች ማለት ነው። ሰርተው ከእንደገና ደግሞ እሳቸውን የሚያብጠለጠል ነገር ተመልሰው ሰሩ። ስለሰራችሁ አይደለም የምትናገሩት፣ ንግግር ሙስሊሙንም ነን ሙስሊሙንም መጥቀም ካልቻለ ዝም በሉ። ስለ ሙስሊም ጥቅም እኔ ስናገር የሌላውን ጥቅም ነክቻ አደለም የሙስሊምን መብት ስጠይቅ የሌላውን መብት ነክቻ አይደለም። የምናገረው ንግግር መርዝ ካለው ዝም ብል ይሻለኛል። ለምን መንካነ ዩእሚኑ ቢላሂ ብላህ ወልየውም ልአር ፈሊያቁል ኸይረን አው ልየስሙትን የተባለው እምናገረው ንግግር ለሙስሊም ብቻ አይደለም ለሌላም እምነት ተከታዮች መልካም ሊሆን ይገባል። እስልምና ያዘዘኝ ሐቄን ስጠይቅ ለሐቄ ስቆም ያ ነገር የሚያናድዳቸው ሰዎች አሉ። አዎ ሳልነካቸውም የሚያናድዳቸው ሰዎች አሉ። አይዶንኬር ያ ሌላ ነው። የምንናገረው ንግግር የኢትዮጵያ ሙስሊም መጪው ዘመኑ ያሳዝናል። አላህ እኮ ነው ኢትዮጵያ ሙስሊምን የሚያኖረው። የኢትዮጵያ ሙስሊም ኢማነኛ ነው። አላሁ ረቡል እዛ ይጨምረላቸው። ኢማነኛ በጌታቸው ድርድር የማያውቁ ሽርክም፣ በደንብ ጠንቅቀው የሚያውቁ እማያውቁትን ደግሞ ማሳወቅ ዕልም ያለው ሰው ግዴታ ነው። እያዋረድ ካደለም ዑለማዎችን በሙሉ የተማሩትን በሙሉ ከነ ዒልማቸው ካፊር እያደረግካ አይደለም የምታስተምረው። እንደዚህ አይነት ዕልም አልተማርነው ነው። ሒፍስ ሓፊዞችን፣ ዓሊሞችን ቁጭ ብለው ኪታብ የቀሩትን ስንት ኪታብ ያገላበጡትን የሸርክ ባለቤቶች ያደረጋችሁ አላችሁ። የካቲማህን አታውቀውም። ይሄ በጣም ሚስቴክ ነው ስህተት። ሲታረም ስህተት ይሄ ነገር ትክክል አይደለም ሲባል ሁስኑል ሁሉቅ ያስፈልጋል የምትናገርበት ወይ ሁ አርዮ። አንተ ስለ ራስህ ምን አውቃ ነው መጨረሻህን ያንን ሁላ መሻይህ አክፍሮት ውስጥና ሽርክ ውስጥ የምትከተው ከሌላ እምነት ተከታዮች ጋር ተከባብረናል እንዴ?